አሰላም አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደት ናችሁ? ደህና ናችሁ? የገር ሰላም አልሐምዱሊላህ። ዛሬ ደግሞ በፒኮክ መጥቼ የላችኋለሁኝ። እንግዲህ በአዲስ ነገር ማለት ነው። በጣም ያምራል። በዚህ ሰርቻለሁ። እዚህ በጣም የሚያምር ትራስ ጨርቅ ነው። እንደምታዩት እዚህ ጋር ጥቁር አዲስ ከፋይ ነው፣ ሻይን ያደርጋል። እንደምታዩት እዚህ ጋር ደግሞ ፒኮክ መሀል በጥቁር አለ። እንግዲህ ውድ ደንበኞች እዘዙ። ይሄ ለኢድ ተሰራ ትእዛዝ ነው። የሚላከው ወደ ወሎ ሀይቅ ሐይቅ ከተማ ነው የሚላከው። እንሻላ እንግዲህ እናንተ የትም ሀገር ሁናችሁ እዘዙ። በኦንላይን የምትፈልጉ ቀጥታ መታችሁ ማዘዝ የምትፈልጉ እኔ የምገኘው ወሎ ኬቢሲ አርፋ የገበኤ ማካከል ነው። እንግዲህ ኢትዮጵያ ውስጥ የምገኘው አድራሻዬ የስራ ቦታ አርባ አንድ ቁጥር እገኛለሁ። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። በኦንላይን ማዘዝ የምትፈልጉ ስልክ ቁጥር ዜሮ ዘጠኝ ሰላሳ አንድ ስልሳ አንድ ዘጠና ዘጠና ስድስት ነው እንግዲህ። ቴሌግራም ዋትሳፕ የምጠቀመው በዚሁ ነው። ቀጥታ ደውል የምጠቀመው በዚሁ ነው። ማናገር ብቻ ነው የሚጠበቅባችሁ። እንግዲህ ውዶችዬ ዋጋ ለማወቅ እንዲሁም ደግሞ ከለር ለመምረጥ ያው በውስጥ አናግሮኝ የተለያዩ ከለር ዲዛይን መምረጥ ትችላላችሁ። ተሰርቶ የተቀመጠ የለም። አብዛኛችሁ ያው ብዙ ጊዜ ድግ አድርጌ መልክላችሁ ይመስላችኋል። እንደዛ አይደለም፣ በትእዛዝ ነው የሚሰራው። ቀድማችሁ እዘዙ። እንግዲህ ለኢድ ያው እንግዲህ አላህ በሰላም ያደርሰና ቀኑ እያለቀ ነው። አስራ ምናምን ቀን ይሄ ቀሩ እንሻ አላህ ወዶችዬ፣ ከወዲሁ እዘዙ። ረመዳን ሊወጣ እንግዲህ ሶስት ቀን አራት ቀን አምና እየደወላችሁ የጠየቃችሁኝ ያላችሁ ያኔ ሲሆን አይደርስም። ሩቅ የሆናችሁ በተለይ ከአሁኑ እዘዙ፣ ላችኋለሁ። ቀኑ አልቋል እና ወዶችዬ፣ እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጎ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ አዳዲስ ቪዲዮ እንዲደርሳችሁ ቤተሰብ ሁኖላችኋለሁ። እንግዲህ በጣም የሚያማምር ነገር ይዤላችሁ መጥቻለሁ። አረቢያን መጅለስ ጨመረ። እንግዲህ ቴሌግራም ቻናል ውስጥ ገብታችሁ የምታዩትን በሙሉ የማቀርቡ ነው መሆነው ማንኛውንም እንግዲህ የወይባ እቃ ጭምር ማንኛውንም እዘዙ ላችኋለሁ። ውድ ደንበኞቼ ለዛሬ ያስኩት ቪዲዮ ይህን ይመስላል። እንግዲህ ስለተከታተላችሁ በጣም አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ በረካቱ